አዲ ተሳትኩን እዝጌር ተሻለንን ኬሬውንልነ ኬሬው ለጀግና ለዋጮ ለአገሪ ኬርታ አለም አቀፍ ድምጽ አዮክማም ሜት ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም ማለት የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ ዓለም አቀፍ ድምጽ ኬርታ ኬርታ ያንተ ነው ኬርታ። ያንቺ የኔ የሁላችንም የጋራ ሀብት ነው ኬርታ። የጋራ ሰላማችን ነው። ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምጽ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው ናሰላው ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብና ሼር ስለሚያደርጉ እናመሰግናለን። ኬርታ ዓለም አቀፍ

የደጃዝማች ካሰሞ ኢዶ አጭር የህይወት ታሪክ ከልጅነት እስካሁን። ደጃዝማች ካሰሞ ኢዶ ዋኬኔ ከአባታቸው አቶ ዋኬኔ ኢዶሮ እና ከእናታቸው ወይዘሮ ጁኪ ደበል ህዳር 12 ቀን 1953 ዓ ም በሶዶ ወረዳ ርፌንሶ ቀበሌ ልዩ ስሙ ረጲ ተብሎ በሚጠራው ቦታ ከአርሶ አደር ቤተሰብ ተወለዱ። የትውልድ አረጋቸው ሲመዘዝ በአባታቸው ጉራጌና ኦሮሞ በእናታቸው ኦሮሞና ጉራጌ ናቸው። ደጅ አዝማች ካሰሞ ኢዶ በተወለዱበት አንድ ዓመት ከአራት ወር ህፃንነታቸው የእናታቸው እናት የሆኑት ሴት አያታቸው ወይዘሮ ጆርጌ በዳኔ ከተወለዱበት እዚሁ ርፌንሶ ቀበሌ እናት አባቱን አስፈቅደው በቀድሞ አጠራር ቶሌና ጌቶ ወረዳ ልዩ ቦታው ኮጬ ተብሎ ወደሚጠራው ቦታ ወስደው እዛው አያታቸው ሰፈር በልጅነት ከአቻዎቾቹ ጋር ሲቦርቅና ሲጫወት ቆይቶ ስድስት ዓመት ሲሞላው ወላጅ አባቱ አቶ ኢዶ ዋኬኔ ወደ ተወለደበት ሰፈር ሶዶ ወረዳ ርፌንሶ አምጥቷቸዋል። ወደ ተወለዱበት ሰፈር ከተመለሱ በኋላም ወላጅ አባታቸው በወቅቱ ዘመናዊ ትምህርት ባለመኖሩ ወደ ቄስ ትምህርት ቤት እንዲገቡ አድርገው ከፊደል ገበታ ቆጠራ እስከ አቦጊዳ ድረስ ተምረው በዚሁ የቄስ ትምህርት ክትትል ላይ ያሉ ወላጅ እናታቸው ወይዘሮ ጁኪ ደበል በወቅቱ እንዳሁኑ ለነፍሰ ጡሮች ምንም አይነት ህክምናና ክትትል ስላልነበረ አራተኛ ልጇ በመውለድ ላይ ያለች ምጥ ከፍቶባት ደጃማች ከተሞ ካሰሞ ኢዶ በተወለደ በሰባት ዓመቱ በ 1960 ዓ ም በአሳዛኝ ሁኔታ ከዚህ ዓለም በሞት ተለይተዋል። ወላጅ እናታቸው ወይዘሮ ጁኪ ደበል ከዚ ዓለም በሞት ከተለየችበት በኋላ ሪፌንሶ ቀበሌ ከወላጅ አባታቸው ለሁለት ዓመት ብቻ ቆይተው የሴት አያታቸውን ክብካቤ ያስፈልጋቸው ስለነበር በተወለዱ በ9 ዓመታቸው በ1962 ዓ ም አባታቸው አቶ ዋኬኔ ኢዶ አኬኔ ከዚህ ዓለም በሞት ሲለዩባቸው ዳግመኛ የእናታቸው አገር ወደ ሆነው ወደ ቶሌና ጌቶ ወረዳ ልዩ ስሙ ከጬ ተብሎ ወደሚጠራው ቦታ ተወስደው ሴት አያታቸው ወይዘሮ ጆርጌ በዳኔ የእናትን ክብካቤ ተሰጥቷቸው እዛው ሲያሳድጓቸው ቆይተዋል። ስምድ ደጃዝማች ካሰሞ ኢዶ አኬንያት ይሉ ማረጌ ያቤ ሶዶ ጎርደና እና ሶዶ ማህበረሰብን ምክንያት ከሆነ ሚያብኝን በዚህ በቅርብ ጊዜ ዚያዘር በዚህ በሆነ ከሸኔ ወረራ ምክንያት ሀገርኛ አካባቢኛ በጣም ወረራ ለዋካሄድ ማለቅ ትግል ነበረና እዛ ሀሳብ ልዘብል እዛ ሀሳብ ልዋክሽፍ በሰወዶ ማህበረሰብ ላለ ችግር አይቂነንኮም ችግር አይፈጥርንኮም። ሰወዶ ተወደ አትርፍ የተወሰንም ዘማች ዲ አስተባበርኩ እና ተትጥቅ ትግል እየንገባነን

ላቀለነ መጀመሪያ ሐምሌ ሦስት ማይን ረዳ ወጣነንጎ የመንግስት አጋሽ መንግስት አጋሽ ፖሊሴ በነሆሜ ጥየቅነ በሐምሌ ሦስት ፎለ ቀጥታ ጥበቃን የገባነ የመጀመሪያ ተሸኔ ወራሪ የገናኘነ ሐምሌ ስድስት ለሰባት ማንገ ሁለት ሺህ አስራ አምስትን በዛማይ ኪት ሸኔዎች ታጅሙ በህይወትም አልሞትም ግን ኪት ሞተሮች ይቀሳቀስሙ ህዝብ ማር መቃ አሳሳቂ ነሙቦ መሳሪያ ያጡ ይጦር ሙቦም ተሌላ አገር የን የወስዱ ሙቦም የነበረ የወር ሙቦ የነበረ ኪት ሞተሮች ቁና አፓች ቁና ቲቪኤስ ተመሰል ጓደኞች እና ጎይ ማረክነነሙ በዛማይ በዛመ ወደ አስር ሚኒቴሪ አልባሳት እንደውም ቁና ሬዲዮም፣ የተለያየም አሽሾች ጭምር በዛማይ ማረክነነሙ። ከነን ግን ኪተነም ታጅሙ ጎይ በህይወት አመለጥሙ። አትዝትን ኪትለኛ በአምሌ 17 2016 እንደገና ጨለለቅ ቢብሉ ገንዳ መጀመሪያ ብጢሲ ይብሉ ገንዳ ገበሙ ሰብ ገደልሙ ይወጣን ጎይ ተድየ እንዲወሉም ጦር ይዘውን ገባሁ። አሰሳ በውቀናና ኮቴነ በውከተል ጨለለቅ ቢብሉ ገንዳ ቱክስ ተካፈነን ጎይ የሆነ ጥቃቶች አሰላ ነበሙ እና ክነሙ በዛ አካባቢ ጭራሽ ይነቅልሙ ያልፍን ቆም ቅናነሙ ዚዚት ዘየነ ሌላም ሌላም በተት ሀገሮች ገባንም ጥበቃዎች ቅናነም ከሰሳዎች ቂናንም እስከ ላሉና ዴሮ በቀጡ እስከ ቆርኬ ድረስ እስከ አይመለል ድረስ ገባነም የወከላከለ ወዘራዎች ዘየንም። ዚት የሶዶ ድር ሲታሰብ የሶዶ ልጆች ለሽፍታ ራሳቸው ሽፍታ ሆነው ድንጋይ ተንተርሰው፣ ቅጣት ለብሰው፣ ደጅ እያደረው የታገሉ በህይወት መስዋዕትነት የከፈሉ ትግላቸው ከንቶ ሆኖ አልቀረም። ስማቸውና ታሪካቸው ከፍ ብሎ ምንጊዜም ይታያል። የነዛዥ ማሽ ካሰሞ ኢዶና ወደር የሌለው ታሪክ የሰሩ ጀግኖቻችን ፍቅራቸውና ታሪካቸው ከትውልድ ትውልድ እየተሸጋገረ በሰውዶ ልጆች ልብ ውስጥ ለዘላለም ታትሞ ይኖራል። ክብር ላኮሩን ጀግኖቻችን ክብር፣ መሥዋዕት ለሆኑ ጀግኖቻችን። በመንግስት ማዕረግ የመጀመሪያ መነሻ በራምበራስን፣ ይቀጥልም ግራዝማች፣ ይቀጥልም ቀኛዝማች ይክትልም ፈተወራሪን ይክትልም ደጃዝማሽን አሁ አሁን ወደ አምስተኛ እና አራተኛ ደረጃ ያለ ማድረግን ያብኝ ተዚህ ላለ ያል ምናልባት መሳፍንቶችና በመንግስት ኃላፊነት ያለም ሰዎች በከፍተኛ ደረጃ በአገር አቀፍ ደረጃ ያለም ሰዎች በሆን አልቅል ቀጥታ በጦር መሪነት እንደ ሲቪል ይቡ ሶዶ ጀግና ማወደስን ያቃል በርካታ ጀግኖች የፈጠረ ነው። ማምረት ብቻ ሳይሆን በጦር ሜዳም በርካታ ጀግኖችን ከዚህ በፊትም በርካታ ጀግኖች አሰማርቶ በሀገር አቀፍም አካባቢው የሚመጡ ጠላቶችም መመከትም መመለስም የሚችል ከመሆኑ ጋር ተይዞ በቅርቡ ከ2015 ዓ ም ጀምሮ የገጠመን የጠላት ኃይል በጋራ ለመመከት በሚደረገው ጥረት መላው ማህበረሰባችን የተወሰኑ ሆነው ጀመሩት እየሰፋ ሄደ። በጋራ ሆነን ዛሬ ላይ ቆመን እንድንነጋገር እድል የሰጠ ስለሆነ በጣም ደስ ደስ ቢብል ቀይ በጣም ደስ ሰብ በበተት አይነት ይድሰቱ ግን አገር ያተርፉ ጎይ አገር ተክፉ ነገር ይዝብሩ ጎይ ክፉ ነገር የመጣው ነገር ጋሻ የሆኑ ይከላከሉ ይዝብሩለ ጎይ በጣም በጣም ኦቶሎዲ ራሱ ደስ ይሉ እንኳን ተፈጠርኪ፣ እንኳን ተወለድኩ ለዚህ አገር ዚህ አይነት ጥቃቶች በተለያዩ ሀገሮች ልሰማና የነበርን ነገሮች በዚህ ሀገር ላለ ታይፈጠር ወከላከልም መሰል ባልደረቦች እዲ አስተባብሩ ለዚህ ደረጃው አስላም በሶዶ ማህበረሰብ ላለ ምንም ጥቃት ታይሰላ ምንም ነገር ታይቂናል። በዋትርፍድ በጣም ነ ሲሰማዬ ተዛም ውጭ እንዳጋጣሚ ዴ ስልጠና የለን ወታደራዊ ሳይንሳዊ ስልጠና የለን ግን

እዚህ ጉዳይ ይቀደ እንደ ሶዶ እንደ ሶዶ ማህበረሰብ ነው ይቀደ፣ ግን የሆነ የዘመድ መቃይ ስለነበረ ስብሰባ ስለነበረ፣ በዛማይ የሶዶ ማህበረሰብ ሁሉም ባይሆንም የተወሰነ የተወሰነ ማህበረሰቦች በየቀበሌያ ሌላ ጎሳ የሆነ ሰዎች ጭምር በዛ ይገ ተገኝሙ ምን ተጀሬ ጎሳን ጭምር የሰየመን ሰያሜ ጀሬሙ ጦማህን

ወደ በቾ ወረዳ ልዩ ስሙ አበቤ ተብሎ ወደሚጠራው አካባቢ ወስዷቸው ወተትና ማር በፈሰሰበት እጅግ ቅንጡ በሆነ ኑሮ ሲንከባከቧቸውና ሲያሳድጓቸው ለአንድ ዓመት የቄስ ትምህርት እስከ ዳዊት ድረስ አስተምሯቸው አካባቢው ከተዋወቁ በኋላ በ1964 ዓ ም በጌቶና ቶሌ ወረዳ በአንቱ ከተማ ውስጥ በሚገኘው ዘመናዊ የሆነው ወደሆነው አንደኛ ደረጃ ትምህርት ቤት ገብተው እስከ ሶስተኛ ክፍል ሲማሩ ቆይተው በ1967 ዓ ም አብዮት ፈንድቶ ጊዜያዊ የደርግ መንግስት በኃይል ወደ መንበረ ስልጣን ሲመጣ መሬት ላራሹ በሚል የባለ ርስቶች መሬት ሲወርስ ደጅ አዝማች ካሰሞ ኢዶ ልክ እንደ ዛሬው የአባቱን እርስ ማንም አይወርስብኝም በሚል እልህ ይዟቸው ከቅንጡ የአያታቸው ኑሮና የአያታቸው ቤት ኑሮና ዘመናዊ ትምህርታቸው አቋርጠው ወደ ተወለዱበት የጀግና ሀገር ወደ ሆነችው ሶዶ ወረዳ ርፌንሶ በመምጣት የአባታቸው መሬት ይዘው እርሻ በማረስ ኃላፊነት ተሸክመው በእርሻ ስራ መኖር ጀምረዋል። ደጅ አዝማች ካሰሞ ኢዶ እድሜያቸው ለትዳር ሲደርስ የቀድሞ አሳዳጊያቸው የነበሩት ሴት አያታቸው ወይዘሮ ጆርጌ በጣኔ ከደጅ አዝማች ካሰሞ ኢዶ ሄዶ እናት ወይዘሮ ጁኪ ደበል ውጪ ሌላ ምንም ልጅ ስላልነበራቸው የእርሳቸው ዘር እንዲቀጥል በነበራቸው ፍላጎት ደጅ አዝማች ካሰሞ ኢዶን ለመዳር መኖሪያ ሰፈራቸውን ለቀው ወደ ሶዶ ወረዳ ርፌንሶ ቀበሌ በመምጣት ደጃዝማች ካሰሞ ሂዶን በጉራጌ ቸክ ስርዓት ገና በ19 ዓመት ለጋድሜው ሚያዝ 12 ቀን 1972 ዓ ም ከወይዘሮ አይኔ ጁፋሬ ጋር ትዳር መስርተዋል። ከወይዘሮ አይኔ ጁፋሬ ጋር የነበራቸው ትዳር በመካከላቸው በተፈጠረ አለመግባባት ከሶስት ዓመት በኋላ በ1975 ዓ ም በፍቼ ፈረሰብ ሲሆን በመቀጠል በ1975 ዓ ም ሁለተኛ ከእቴ ስምሜ ተስፋ ከወይዘሮት ስምሜ ተስፋ ጋር ጋብቻ መስርተው ሁለት ወንድ ልጆች ወልደው ይኸው ትዳራቸው በተለያየ ምክንያት በፍቺ ፈርሷል። በመቀጠል በ1981 ዓ ም ከእቴ ገነት አስፋው ቀጥሎ ከእቴ ሙላለም ሽፈራውና ከእቴ አዳነች ኮርማ ጋር የትዳር የትዳር አጋራቸውን አድርገው አብረው እየኖሩ ይገኛሉ። የልጆቻቸው ሁኔታን በተመለከተ ደጃዝማች ካሰሞ ኢዶ ከእቴ ገነት አስፋው አንድ ወንድ ልጅና ሶስት ሴት ልጆች ከእቴ ሙሉ አለም ሽፈራው አንድ ወንድ ልጅና ሁለት ሴት ልጆች ከእቴ አዳነች ኮርማ ደግሞ አንድ ወንድ ልጅና ሶስት ሴት ልጆች በድምሩ 14 ልጆች ያፈሩ ሲሆን ከነዚህ ልጆቻቸው በቁጥር 15 የልጅ ልጅ በድምሩ 29 ቤተሰብ አፍርተዋል። የደጃዝማች ካሰሞ ኢዶ ደጃዝማች ካሰሞ ኢዶ ለሀገራቸውና ለማህበረሰባቸው ያደረጉት ማህበራዊ አስተዋጽኦ ሲታይ ገና በሀያ ዓመታቸው ከ1973 እስከ 1974 ዓ.ም የርፌንሶ ቀበሌ ወጣቶች ማህበር ዋና ጸሐፊ፣ ከ1975 ዓ.ም የርፌንሶ ቀበሌ ዋና ጸሐፊ እና የወጣቶች ሊቀመንበር፣ ከ1978 እስከ 1981 ዓ.ም የርፌንሶ ቀበሌ ቁጥጥር ጸሐፊና በቁጥጥር ኮሚቴ ሰብሳቢነት በአገልግሎት ስራ አስፈፃሚነት ያገለገሉ ሲሆን ከ1983 እስከ 1995 ዓ.ም በገጠማቸው ማህበራዊ ችግር ምክንያት በብዙ ጣውረዶች ስለነበሩ ህዝባዊ አገልግሎታቸውን ለጊዜው አቋርጠው ነበር። በመቀጠል በ1995 ዓ ም የግል ፈተናቸው አብቅቶ ወደ መደበኛ ህይወታቸው ከተመለሱ በኋላ ከ1995-1996 ዓ ም የሪፌንሶ ከተማ ልማት ኮሚቴ ምክትል ሰብሳቢ ከ1996 ዓ ም እስከ 2004 ዓ ም በሪፌንሶ ቀበሌ የመንግስት ዋና ተጠሪ በመሆን ያገለገሉ ሲሆን በአሁኑ ወቅት የሪፌንሶ ለገብ የገበሬዎች ህብረት ሥራ ማህበር ሊቀመንበር የሶዶ ወረዳ የጎርደና ሸንጎ ሥራ አስፈጻሚ ኮሚቴ እንዲሁም የቤተ ጉራጌ ባህላዊ ሸንጎ ጠቅላላ ኮሚቴ አባልና የሶዶ የጎርደና ሸንጎ ሰብሳቢ ናቸው ደጃዝማች ካሰሞ ኢዶ በሀገራዊ ልማት ላይ ያደረጉት ተሳትፎ ሲታይ ለሪፌንሶ ከተማ እድገት የከተማ ልማት ኮሚቴ አባል በመሆን ለከተማው እድገት ታላቅ ሚና የተጫወቱ ሲሆን፣ ሁለተኛ ከነጌሳ ሪፌንሶ የሚያገናኘው የጠጠር መኪና መንገድ በእሳቸው ሀሳብ አቅራቢነት ተቀባይነት ያገኘና በኮሚቴ ደረጃም የምክትል ሰብሳቢ በመሆን ለመንገዱ ግንባታ እስከ ፌዴራል ሚኒስትር መስሪያ ቤት ድረስ ከአቻ ጓደኞቻቸው ጋር በመሄድ መንገዱ ተሰርቶ አሁን ያለበት ደረጃ ለመድረስ የማይተካ ሚና ተጫውተዋል። የደጃ አዝማች ካሰሞ ኢዶ የግል ስብዕናቸው በእርሻ ስራ የሚተዳደሩ ሲሆን በስራቸውም ታታሪና በአካባቢው ሞዴል ገበሬ በመሆን ኑሯቸውን ያሸንፉና ልጆቻቸውንም በስነ ምግባር የሚያሳድጉ ናቸው። ከልጅነታቸው ጀምሮ ሰውን የማይነኩ ከነኳቸው ግን ቁጡና ቆራ ሲሆኑ አሁን በህዝብ ዘንድ ጎልተው እንዲወጡና ለዛሬው ክብርና ሞገስ ያበቃቸው ከ2015 ዓመተ ምህረት ጀምሮ መላው ኦሮሚያን በመዳፉ ስር አድርጎ የተቆጣጠረውና ሸዋን ጨርሶ ህዝባቸውን ሰውተው ለወዳቸው ያደሩ የውስጥ ባንዳዎች አደራጅቶ የሶዶ ህዝብ እንደ ልጁ የሚያየውን የጦር መሳሪያ በመክፈፍ ሃይማኖት ሊለውጥ ማተብ ሊበጥስ የሶዶን እናትናት ሊደፍር የሶዶን ህዝብ አዋርዶ አንገት ለማስደፋት እንደ ዘንዶ በሶዶ አንገት ላይ የተጠመጠመው ጠላት የሸኔ ወራሪ ኃይል ለመመከት እንደሳቸው ጀግና የሆኑትና አሁን በስም የማንጠቅሳቸው በየተራቸው ሶዶ የምትዘክራቸው መሰል ጓደኞቻቸው የሶዶ የምንጊዜም ደጀን ከሆነው ከሶዶ ጎርደና ሸንጎ ከሶዶ ረዳና ከምስራቅ ጉራጌ ዞን ሰላምና ፀጥታ ኃይል ጋር በመሆን ህዝባቸውን ከውርደት በማዳን በወርቅ ቀለም ስማቸውን በሶዶ ህዝብ ልብ በማተማቸው ነው። በዚህ የተነሳ ጀግናው መዘከር ልማዱ የሆነው የሶዶ ህዝብ ደጀን ከሆነው ከሶዶ ጎርደና ጋር በጋራ በመሆን በጋራ መክሮና ዘክሮ የሶዶ ህዝብ ባልታና ማገር ሐሞተ ኮስታራ የጀግና ጥግ ለሆነው ለካሰሞ ኢዶ በቀን 09/06/2017 ዓ ም ታላቅ የሆነው የደጅ አዝማችነት ማዕረግ የሰጣቸው ሲሆን በዛሬ ሁለትም በተወለዱበት ርፌንሶ ቀበሌ ማዕረጉን አጽድቆ ምርቃት አከናውኗል። ሐሞተ ኮስታራውና ጀግናው ደጅ አዝማች ካሰሞ ኢዶ ምናልባት ስማቸው ማዕረጋቸው ትልቅ በሶዶ ደረጃ ያለ አሁን ከዚህ በፊት በጣም ለጥቂት ሰዎች የተሰጠ ነው እና አሁን እሳቸው ደጃዝማች ተብለው ተጠርተዋል። ምናልባት ለአጠራር ቅጽል ይሰጣል እንግዲህ አንዳንዴና፣ በጣም ስታያቸው ፊታቸው ግርማ ሞገስ አላቸው፣ አስፈሪ ናቸው። ከመሳሪያ በላይ ፊታቸው ያስፈራል፣ አይደለ? ከጦር በላይ ስለዚህ ኮስታራ ስለሆኑ ምናልባት እንደው ቀለል እንዲላችሁ አባ ኮስትር ይባሉ ተብሏል እና ደጃዝማች ትልቁ ስማቸው ነው። ዝም ብሎ ቀለል አድርጋችሁ ለመጥራት አባኮስት ልትሏችሁ ትችላላችሁ ማለት ነው እና ምናልባት ይህ የርፌንሶ ህዝብ እና የሶዶ ህዝብ ለማጥፋት የመጣው የሶዶ ወራሪ ኃይል በመመከት ሂደት ምናልባት እርፌንሶዎች ሐምሌ 6 2015 እና ሐምሌ 7 2015 ዓ ም ያው እርፌንሶች አይረሳም አይነሳም ይላሉ ትግሌ እዲ ያታገልኩ ክነማም እንታገል ማይ ነበር ነው አሁን ተዲጎይ ባይሮጥም ባይሮጥም ይመጠሙ ያሽን ሙን ጊዜ ገየት ያጠፈሙ ይብሉ ገየት ባዮች ሶኔች እየባለም እዲም እያጠናከርም በርተም በርታ ባይ ሰብ አስተባብር ይብል ጭምር የሙኝም ስለነበረ መቃ ያሳብ የማኝ ስለሆነ ክነማም ሰግነማ ሌላ ዚድል በትጥቅ ሙጫታ ይሆን አብዛኛ ሸንጎ ባቋቁም ማህበርስኛ ማህበረሰብኛ ልክ በቁና መስመር ይገባሁም አብዛኛ በሸንጎ መስመሪያት ስኩን ውራ በትጥቅ ጭታገልኩም ታይኮን አብዛኛን እዚህ ሰዎች ድል የነሳውና ማህበረሰቢ በክነ ውሽጣ የነበረ ማህበረሰብ ተመንግስት እየን ቦዘብር ቦአስተባብርም ቦዘብርም ሸንጎ ቦፍጥር ዚት አምሰግነም በዚህ ጉዳይ የወረዳኛ የወረዳኛ ሶልዶ ጎርደና አመራሮች በአጠቃላይ ለበግል ደረጃ በዚህ ትብብር ለቅኛ ሊሰብ ጠቅላላ ለሶወዶ ማህበረሰብ በአጠቃላይ አምሰግን ወደ ያሁ የአልይንጎ አከሌ ዜቅናሊም አከሌ ዜቅናሊም ብል ነገር የለ ኩልም አደብል ወዳጅ ዴ አደብል ዘመድ ዴ አይወዴ ጭምር በዚህ ሀሳብ ተገዛንጎ ምንም ቢሸሉ ቃለ መጠየቅ እንኳን ቢቅነለ ይጠላ የሆኙ ሰዎች በጣም ጸበኛ የሆና ሰዎች ይግባነት ምንም ያነስትን አልቅል ይበዛቡ ይብሊ አሳብ አስተያየት እያብም ስለሆነ የሶዶ ማህበረሰብ በአጠቃላይ አመሰግሩ። ሀዲ ተሳትኩን እዝጌር ተሻለንን ኬሬውንልነ ኬሬው ለጀግና ሎዋጮ ለአገሪ ኬርታ ዓለም አቀፍ ድምፅ አዩ አከማም ኢዚ ሚት ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም ማለት የማህበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ

ያንቺ የኔ የሁላችንም የጋራ ሀብት ነው። ኬርታ የጋራ ሰላማችን ነው። ጅምሩ በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ ከዚህ ጀምረናል፣ ከዚህ ተነስተናል። ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው ናሰላው ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ፣ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። ኬርታ ዓለም አቀፍ ድምፅ።